በርካቶችን እምባ ያራጨው የቢሾፕ ይድነቃቸው ተሰማ ህልፈትና የሚራክል ተካ ንግግር ስለ ቢሾፕ ይድነቃቸው ተሰማ አይዶ ነው። አሁን ለማን ጥሎኝ እንደሄደ አላውቅም። በርካታ ፕሮቴስታንት እምነት ተከታዮች አሁን አሁን የተለያዩ ስሞች ከዚህ በፊት በተለየ መልኩ አዳዲስ ስሞችንም ይሰማል። በተለይ ደግሞ አብዛኞቹ አዲስ የሆነባቸው ስሞች በተለይ ቢሾፕ ናቸው። ቢሾፕ ማለት ምን ማለት ነው? አብዛኞቹ አይረዱም። በአጭር አማርኛ ቢሾፕ ማለት ሌላ ሳይሆን ጳጳስ ወይም አገልጋይ ማለት ነው። ባጭሩ ፓስተርም ይሁን ቢሾፕም ይሁን ሐዋርያም ይሁን ያው የጌታችን የኢየሱስ ክርስቶስ አገልጋዮች እንደሆኑ ነው የምታመነው። በአንዳንድ በክርስትና አስተምሮ በአሁን ሰዓት ሐዋርያት የሉም። ሐዋርያት ማለት ቤተ ክርስቲያንን የመገሰስ የማስቆም ስልጣን ያለው ነው። ስለዚህ በዚህ ጊዜ ሐዋርያት የሚባል ነገር የለም ከኢየሱስ ደቀ መዝሙርት ውጪና መጽሐፍ ቅዱስ ላይ ከተጠቀሱት ውጪ በአሁኑ ሰዓት ሐዋርያት እንደሌሉ በርካቶች ደግሞ ያምናሉ። አብዛኞቹ ደግሞ በከፊል ሐዋርያት እንዳሉ ያምናሉ። ሐዋርያነት ማለት አገልግሎት ነው፣ አገልጋይነት ነው በማለትም ያስቡታል። ታዲያስ ቢሾፕ ከተባሉት ውስጥ ፈርቀዳጁ ማለት ይቻላል ፓስተር የቀድሞ አጠራር ወይም ፓስተር ዳውት የአሁኑ ደግሞ ቢሾፕ መሆኑ የሚታወስ ነው። ልክ እንደዛው ደግሞም ሄቨን ኤምባሲ በምል ቸርች በማገልገል የሚታወቁት ቢሾፕ ይድነቃቸው ተሰማ ናቸው። ቢሾፕ ይድነቃቸው ተሰማን የማያውቅ ኢትዮጵያዊ የለም ማለት ይቻላል። በህይወት ዘመናቸው በርካታ መልካም ነገሮችን የሰሩና ለበርካታ ወጣቶች ለውጥ ምክንያት እንደሆኑም እግዚአብሔር እሳቸውን እንደተጠቀመም የህይወት ታሪካቸው ላይ በርካቶች ሲያቀርቡም በእሳቸው በኩል እግዚአብሔር ተጠቅሞ የበርካቶችን ነፍስ የታደገበትም ሁኔታም በርካቶቹ የእሳቸው ፍሬ ነን በማለትም ገልጿል። ከነዛ መካከልም አንዱ ነብይ ሚራክል ተካ ነው። ስለሳቸው በእንባ የገለጸው ስለሳቸው ምንድን ነው ያለው? አይዶ ነው። አሁን ለማን ጥሎኝ እንደሄድ ጌታ ተናግሮኝ እኮ አንድ ሰው እየጠበቅኩ ነበር እና አሁን ውስጤ መሰክርልኛል። ያሰብ ሰው አንተ ነህ። ምንም ነገር አያቀኝም። ላለፉት 11 ዓመታት አገልግሎት ስጀመር ዳዴ ብሎ ያስጀመረኝ እጄኔዚ ያስጀመረኝ እሱ ነው። ነብይ ሚራክል ተካ እምባ እየተናነቀው ነው ስለ እሳቸው የገለጸው አብዛኞች በአሁን ሰዓት በአገልግሎት ላይ ያሉት በሳቸው ተገልግሎ እንደነበሩ ጭምርም የወጡት መረጃዎች ያሳያሉ። እኛ አገልጋይ የተለያዩ የሀገሪቱ ክፍሎችም ከዚህ በፊት ዞሮ አገልግለዋል። ኢትዮጵያ ውስጥ አብዛኛው ስፍራ አልፎም ከሀገር ውጭም በመሄድ ሲያገለግሉ እንደነበረ ጭምርም የወጡት መረጃዎች ያሳያሉ። የሄቨን ኤምባሲ ዋና ቸርች አገልጋይ እንደሆኑ ጭምርም ነው የወጡት እውነታዎች የሚያሳዩት። ብዙ ውጣ ውረዶችን እንዳሳለፉ ጭምርም የወጡት መረጃዎች ያሳያሉ። ከዛም የተነሳ ብዙ አገልጋዮችን ሊያፈሩ እንደቻሉ ጭምርም ነው የወጡት መረጃዎች የሚገልጹት። አብዛኛው አገልግሎታቸው በጣም የሚገርመው አስተምሮና መሰረት በማስያዝ ዙሪያ እንደሆነ ጭምርም ስለ ገንዘብ ሳይሆን ስለ ለውጥ ስለ ቅድስና እንደምሰብኩ ከዚህ በፊት የተለያዩ ስብከቶች ላይ በተለይ ከስብከታቸው የማይረሳና ወሳኝ ከሆኑት መካከል አንዱ በዚህ መልኩ ገልጾ ነበር። ሴጣን እኛ አገር ሰርጉ ነው ለመሰለህ፣ መጽሐፍ ቅዱስ በውሃ በዘይት በጨው በቅራቅንቦ ተተክቶ የሚጸልይ ሳይሆን የሚያስጸልይ በስቷል። ዛሬ እኮ ድሃ ነው እንጂ ለየነቢያቱ ጉባኤ የሚካፈለው አምስት ሺህ ብር ካለ አሁኑኑ ከፍለ ትንቢት ምን ትላል፣ ትሰማለ፣ ከሰማይ ይሁን ከምድር በኋላ ላይ ትለዩ። እኚህ ሰው ለበርካቶች አርአያ እንደሆኑ ጭምርም ነው። አንዳንዴ አገልጋዩ መልካም ወጣትን ካፈራ በኋላ ኋላ ሲወርቅ ወይም በተለያዩ አለም ውስጥ የሆነ ቦታ ብገባ ዋና የመንፈሳዊ አባቱን ተጠያቂ ሊያደርግ ይፈልጋሉ። ይህ አይቻልም፣ ይህ አይሆንም። ምክንያቱም መንፈሳዊ አባቱ ሌላ የራሱ የእምነት አቋም አለው። ሌላኛው ደግሞ ልጁ መጣመመውም ራሱ በራሱ ክፋት ሊሆንም ይችላል እንጂ ዋናው ሊያበላሹ አይችልም። ጌታችን ኢየሱስ ክርስቶስ ምድር ላይ ያለ በርካቶች ተከትሏል። ይሁዳ ለምን ተጣመመ? ኢየሱስ ክርስቶስ እኮ ጻድቅ ነው። በቅድስና ስመላለስ ነበር። የሱ መምህር መልካም አባት ነበር፣ ኢየሱስ ክርስቶስ ለሱ ግን ይሁዳ ተጣመመ። ተፈጥሮ ምንም ማድረግ አይቻልም? አንዳንዴ በሰው ፍቃድ ነው ክፉንም? ደጉንም ሰው በፍቃድ ሆኖ ምመርጠው የጁንም በዛው ልክ ደግሞ፣ በማለትም በርካቶች ዘገልጹም ተስተውሏል። ጌታ ኢየሱስ ክርስቶስን የመቀበል ያለመቀበል መቀበል በሰው ፍቃድ ላይም የተመሰረተ ነው። ምክንያቱም አንድ ሰው አስገድዶ እግዚአብሔርን ወይም ጌታ ኢየሱስን እንድቀበል አይደረግም። ለዛም ነው መንፈሳዊ አባት መልካም ሆኖ ልጁ ስለተበላሸ ልጁም አባቱም አንድ ነው ማለት አይቻልም። ምክንያቱም የሰው ልጅ አንዳንዴ ከመስመር ልስት ይችላል፣ ስጋ ለባሽ ነውና፣ እንደዛ ሆኖ ነገሩ በማለት በርካቶች ሲገልጹም ተስተውሏል። በአሁኑ ሰዓት በርካታ ቁጥር ያላቸው ደግሞ ነቢያትን በመቃወም ላይ ናቸው። እግዚአብሔር ነው መሰረቱን የሚያውቀው በማለት አብዛኞቹ ደግሞ እየገለጹ ናቸው። አንዱ በዘመኑ ከሚያገለግሉት በነቢይነት አንዱ ሚራክል ተካ ነው። ሚራክል ተካ ስለሳቸው እንባ እየተናነቀ ነበር የገለጸው። ለምን ይመስለዋል? እሱ ትላንትና ዓለም ውስጥ ጠፍቶ በድካም ውስጥ ሳለ እሱን ደ ያሳደጉት ቸርች አምጥቶ ኮትኩቶ ያሳደጉት እሳቸው እንደሆኑ ጭምርም ይገልጻል። ስለእሳቸው ውሌታ በእንባ ነው ስገልጽም የነበረው። የቢሾፑ ህልፈት በርካቶችን አሳዝኗል። እና ሐዋርያው ዘላለም ወይም ሚሽን ፎርኔሽን ወይም ቴሌኮለትውልድ ዋና አገልጋይ የሆነው ሐዋርያው ዘላለምም እንዲሁ በእንባ ነበር የገለጹት። በርካታ አሉ አሉ የተባሉት አገልጋዮች በተገኙበት ነበር ቀብር ስነ ስርዓታቸው የተፈጸመው። ባልተጠበቀ ጊዜና ሰዓት ህልፈታቸው በርካቶችን አሳዝኗል። ምክንያቱም ብዙ ያገለግላሉ ብዙ ወንጌል ዙሪያ ይሰራሉ ተብሎ ነበር የተጠበቀው። ያ ግን አልሆነም። የጌታ ፍቃድ ሆነና ወደ እግዚአብሔር ሄደዋል በማለትም ነው በርካቶቹ እየገለጹ ያሉት። ስለዚህ ምንም ብዙ የኢምባ ወይም የለቅሶ ጋጋታ እንደማያስፈልግ ምክንያቱም እኚህ ሰው ወደ አመኑበት ወደ አባታቸው ወደ ዘላለማዊ እረፍት እንደሄዱ ጭምርም ነው በርካታ የመንፈሳዊ ሰዎች መንፈሳዊ ዓይናቸው የበሩት አገልጋዮች እየገለጹ ያሉት በቀብር ስነስርዓት ላይ ብዙም እምባ ማልቀስ፣ ብዙም ራስን መጉዳት አያስፈልግም። ግን ትንሽም ቢሆን ብቻ ሐዘን ገልጾ መመለስ ነው። ጌታችን ኢየሱስ ክርስቶስ አልአዛር ስሞት እምባ አነባ። ያ ያነባው ያዙ ልቀቁኝ አላለም። አላዛር የቅርብ ቤተሰቡ ነው። ለጌታችን ኢየሱስ ክርስቶስ የቅርብ ወዳጅም ጭምርም ነው። ግን ኢየሱስ ሀዘኑን ለመግለጽ ትንሽ አልቅሷል። ልክ እንደዛው ማንም ያዙናል። ግን ቀብር ስነ ስርዓት ላይ እሱ ከሄደ እኔ ተስፋ የለኝም፣ እሱ ከሌለ እኔ አልችልም ማለት ልባልም አይገባም። የእኛ መሰረት የእኛ ተስፋ ጌታችን ኢየሱስ ክርስቶስ እንደሆነ ጭምርም ነው ልታወቅ የሚገባው የእኛ መሰረት ጌታችን ኢየሱስ ክርስቶስ እንጂ ማንም እንዳልሆነ ጭምርም ነው። ሰው ላይ ተስፋ ማድረግ አያስፈልግም። ሰው ሸንበቆ ነው፣ ሰው ተሰባሪ ነው በማለት ማለት ነው። በርካቶችም ቃሉ ላይ ያለውን እየጠቀሱ እየተናገሩ ያሉት ስለዚህ ሐዋርያው ወይም ቢሾፕ ስሞት ለረፍቱ ትንሽ ሐዘን ያው ግድላል። ሐዘን ያስፈልጋል። ግን ከመጠን በላይ ሐዘን አስፈልግም። ምክንያቱም ወደም ወዱት አባታቸው ሄደዋል። ወደም ወዱት እግዚአብሔር ነው ሄዱት። ሌላ አዲስ ነገር የለም በማለትም ከዚህ ወደ ተሻለ እረፍት ስፍራ ወደ አምላካቸው ወደ ናፈቁት ምድር ነው የውዱት በማለትም ነው በርካቶችም እየገለጹ ያሉት ስለዚህ ብዙም ማንባት፣ ብዙ መጨናነቅ አስፈልግም። ደግሞ ከሱ ውጪ ማለትም አስፈልግም። ሀዘን አለው ግን የእኛ መመኪያ የሆነው እግዚአብሔር ሊሆን እንደሚገባ ጀምረም በርካታ መንፈሳዊ አገልጋዮች እየገለጹ እንደሚገኙ ጭምርም ያን በማስመልከትም ነው የእኚህ ቢሾፕ ሕልፈት በርካቶችን እንባ እንዳራጨና እንዳሳዘነም ነው። ብዙ አገልጋዮች መንፈሳዊ ወንድሞቻቸውና አይቶቻቸው ሐዘናቸውን እርማቸውን እንዳወጡ ጭምርም ለእሳቸው ያላቸው ፍቅራቸውን እንደገለጹ ጭምርም የወጡትን ቀብር ስነ ስርዓት ላይ የሆነውን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። የነቢ ሚራክል ተካ ስለእሳቸው ንግግር በጣም የማይረሳና ታላቅ መንፈሳዊ አባት እንደነበሩ ምን ያህል በሕይወታቸው ላይ እግዚአብሔር እግዚአብሔር እሳቸውን ተጠቅሞ በተለይ በርካታ ወጣቶች ላይ አልፎም ደግሞ በህይወቱ ላይ እግዚአብሔር ምን ያህል በሳቸው ተላልፎ እንደረዳው የሚያሳዩት መረጃዎችን እሱ በአደባባይ ገልጿል። አጠቃላይ ያን በማስመልከት ቀብር ስነ ስርዓታቸውን በማስመልከትም ነው ለእናንተ የዘንላቸው መጣ ነው። ነፍሲ ማር ሚኪ ነኝ፣ አብሬያቸው የቆየሁት ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።